እንግዲህ ዛሬ ይህን የመሰለ ፊቱቺኒ እንሰራለን ማለት ነው። ውድና የተከበራቸው የቻናል የተከታታዮች እንዴት ናችሁ? ደህና ናቸው። የኔ ጋር ሰላም ነው። ዛሬ እንግዲህ በአዲስ ቪዲዮ መጥተናል ማለት ነው። ዛሬ አብረን ፊቱቺኒ እንሰራለን ማለት ነው። እንግዲህ የሚያስፈልጉንን ነገሮች ይዤ መጥቻለሁ እዚህ ጋር ማለት ነው። እንግዲህ እንደምትመለከቱት ዘይት አለን፣ ቁንዶ በርበሬ፣ ጫው ፍጡር እና መኮረኒው፣ ክሬም፣ ነጭ ሽንኩርት፣ ቀይ ሽንኩርት እና ዶሮ አለን ማለት ነው። ያው መክተፊያ እና ብረድስት ያስፈልገናል ነው ተጨማሪ ማለት ነው። እንግዲህ ፊቱቺኒ ለመስራት የምንጠቀማቸው እንትኖች እነዚህ ናቸው የሚያስፈልጉን ነገሮች ማለት ነው። በጣም እንደምትወዱት ተስፋ አደርጋለሁኝ። ቀለል ያለ ምግብ ነው። በተለይ ልጆች በጣም ነው የሚወዱት ማለት ነው። ፈጠን አድርጋችሁ የምትሰሩት ምግብ ነው እና እንግዲህ እዚህ ጋር ሽንኩርታችንን፣ ነጭ ሽንኩርታችንን ምናምን በዚህ መልኩ ቆራርጠን አዘጋጅተናል ማለት ነው። ፍጡሩም ይህን ይመስላል። ስጋውንም በሸራይ የቆረጥኩት ዶሮውን ማለት ነው። እንግዲህ ቀጣይ ወደ ምን እንሰራለን ማለት ነው እና ይሄንን ይመስላል። ሞክሩትላችሁ በየቤታችሁ እንግዲህ። ጋዛችንን እንለኩስና ሽንኩርትን ጨምራለን ማለት ነው። ያ ሽንኩርትን ጨምረን ትንሽ ሽንኩርትን ውሃ የራሱ የሽንኩርት ውሃ ስላለው የሽንኩርቱን ውሃ እስከሚመጥ እንጠብቀዋለን ማለት ነው። እኔ ያው እንትኑ ቀነስ አድርጌ ነው የማደርገው እንዳይግለበለብ በራሱ ጊዜ እንዲበስድ ማለት ነው። ከዚያ ሽንኩርቱን ትንሹ ውሃ መጠጥ ካደረገ በኋላ ትንሽ ዘይት እንጨምራለን። ዘይት እየጨመርን ያው በደንብ ሽንኩርቱን እንጠብሰዋለን ማለት ነው። እዚህ ሽንኩርቱን በዚህ መልኩ እየጠበስ ነው ነው ነጭ ሽንኩርቱን እንጨምርና ነጭ ሽንኩርቱንም አብረን በደንብ እናዋሂደዋለን ማለት ነው። ነጭ ሽንኩርቱን ማብረው ከሽንኩርቱ ጋር ሊበስል በደንብ እንጠብሰዋለን ማለት ነው። እንግዲህ ሽንኩርታችንን በዚህ መልኩ በደንብ አድርገን እንትን ማለት አለብን። ያው ነጭ ሽንኩርት ታውቃላችሁም ቶሎ ነው እንትን የሚለውና እሱ እንትን እንዳይዝብን ያው ከታች ስለሚዝ እሱ እንትን እንዳይልብን ግዴታ ያለ ማረፍ እንትን ማለት አለብን ማለት ነው። ማማሰል ይጠበቅብናል። ከዚያ በመቀጠል እንግዲህ ዶሮ እንጨምራለን ማለት ነው። ዶሮውን ጨምርና አብረን ትን እንላለን ማለት ነው። እንጠብሰዋለን እና ዶሮውን እንዴት ጨምረን በደንብ አድርገን እንጠብሰዋለን። ዶሮን እና እንግዲህ ዶሮውን በእንደዚህ አድርገን በደንብ አድርገን እንጠብሰዋለን ማለት ነው። ከዚያ በመቀጠል እንግዲህ ዶሮውን ትንሽ እንጠብሰውና መጨረሻ ላይ እንደዚህ በደንብ ዶሮ እንትን እስከሚል ድረስ እንጠብሰዋለን። እንግዲህ ዶሮ እንደዚህ ከጠበስ ነው በኋላ በደንብ ያው ዶሮን በደንብ እንትን ስንለው ያው እንደዚህ እንትን ይላል ማለት ነው። ውሃ እየተፋ ይሄዳል፣ ያው ፍሪጅ የቆየ ዶሮ ስለሆነ። ከዚያ በመቀጠል አሁን እዚህ ያዘጋጀነውን ፍጥሩን እንጨምረውና አብረን እናበስላቸዋለን ማለት ነው። እንግዲህ እነዚህን አብረን እናበስላለን። በደንብ እንቀላቅልና እናዋህዳቸዋለን፣ እናበስላቸዋለን ማለት ነው። ዋናው ነገር እነዚህ ማብሰል ነው። ሌላው ያ ቀላል ስራው እዚህ ጋር እንግዲህ ቁንዶ በርበሬ እንጨምራለን፣ ጫው እንጨምራለን። ጫው እና ቁንዶ በርበሬውን እንደዚህ መከላከል ይጠበቅብናል ማለት ነው። ያው ምናልባት የሚያቃጥል ነገር የማትፈልጉ ከሆነ ያው ቁንዶ በርበሬውን እንትን ማለት ትችላላችሁ። ያው ጫው እንደዚህ ጣል እናደርጋለን። ኦሬዲ ክሬሙም ያው የጫው እንትን ስለሆነ ብዙ ጫው እንጠቀም ትንሽ ነው የምናደርገው። ለምን ክሬሙ ራሱ ጫው ስለሚኖረው ማለት ነው። ብዙ ጫው አይችልም እና ትንሽ ነው የምንጠቀመው። ጫው ኦሬዲ እንግዲህ እንደዚህ ከድነ ነው ቆይተናል። ትንሽ ዬ በአራት መሸከላ እጠቀማለሁ እኔ ማለት ነው። ትንሽ ነው የምጠቀመው ብዙ አይደለም ግን፣ ትንሽ ዬ በአራት መሸከላ ትጠቀማለሁ። ከለሩን ትንሽ እንትን ባል እንዳደርግልኝ ማለት ነው። ከዛ ከደና ነው ትንሽ እንዲበስል እንተዋለን። ያው ከደን እያደረግን በደንብ እንዲበስል እናደርገዋለን። ስጋውና ዶሮውና ፍጥሩም ማለት ነው። ከዛ መጨረሻ ላይ እሱን ካበሰልን በኋላ ምንድን ነው የምናደርገው? ክሬሙን እንጨምራለን። ክሬሙንን ጨምረና እንግዲህ ክሬሙን ጨምረ ነው። በዚህ መልኩ እያያችሁት ነው። በደንብ መብሰል ይፈልጋል። ክሬሙ እስከሚንተከተክ እሳቱን እቀንስለታለን። እሳቱን በጣም መቀነስ አለብን፣ ምክንያቱም ክሬም ስለሆነ ቶሎ ከታች የሚያዝ ነገር ስለሚኖረው እሳቱን በደንብ መቀነስ አለብን ማለት ነው። እንግዲህ እዚህ ጋ ውሃ አጥድናል፣ መኮረኒያችንን እንቀቅላለን ማለት ነው። እዚህ ጋ ውሃ አጥድናል። ውሃው ላይ እንግዲህ ትንሽ ዘይት እና ጨው እንጨምርበታለን ማለት ነው። ጫውና ዘይት ከጨመርን በኋላ እንግዲህ እንደምታዩት ውሃችን እየፈላ ነው። እንግዲህ ክሬማችን በዚህ መልኩ እየተከተፈች ነው። መኮረኒያችንን እንጀምራለን ውሃችን ስለበላ መኮረኒያችን እንደዚህ ጨምረን እንትን እናደርገዋለን እስከ ሚድረስ እንጠብቃለን ማለት ነው። መኮረን እንደየያዝ ያው በደንብ እንትን እስከምድረስ እንደዚህ እንትን እናደርገዋለን ማለት ነው። እንግዲህ መኮረኒያችን እንደዚህ የበሰለ ነው። እንግዲህ መኮረኒያችን እንደዚህ ውሃውን አጥፍተናል። መልሰን እዛው ማብራድ ውስጥ ላይ ነው መመልሰው ወን ካጠነፍፍን በኋላ እንደዛው መልሰን ስለ ምን ጀመር። ከዛ እንግዲህ ክሬማችን እዚህ ጋር አጥፍተናል ሳይሆን ኦልሬዲ ስለበሰለ ስለጨረሰ ማለት ነው። አሁን ውስድን መኮረኒ ላይ እንጨምርበታለን ማለት ነው። እንግዲህ እዚህ ላይ ጨምረን በደንብ እናቀላቅለዋለን ማለት ነው። ከዛ በደንብ እሳቱን መቀነስ አለብን። እሳቱ ቀንሰን ክሬሙና መኮረኒው እንዲዋሀድ እናደርገዋለን። ግን እሳቱን በደንብ መቀነስ አለብን። የመጨረሻ ደረጃ ላይ ነው የምናደርገው እንደ እንትን እንዳይልብን ማለት ነው። መጨረሻ ደረጃ ላይ አድርገ ነው እንደዚህ እናደርገዋለን ማለት ነው እንግዲህ መኮረኒዎችን በዚህ መልኩ ዝግጁ ሆኗል፣ እና ሁላችሁም ሞክሩት። በጣም አሪፍ ነው፣ በተለይ ለልጆች አሪፍ ነው። እንግዲህ ውዶቼ በጣም ነው ስለምለው። እንግዲህ በዚህ መልኩ አድርገነዋል ማለት ነው። አጥተነዋል እንግዲህ ወደ ምግብ ልንሄድ ነው። ሁላችሁም መክሩት። ወደ እናመሰግናለን ስለተከታተላችሁኝ።